የሆነ ጥያቄ ነበረብኝ። የሆነ ልጅ ሙስሊም ነው ክርስቲያን አገባ እና ሰለመ አሻዳ ሲሶ አብሮ ሁለት አመት ምናምን ቆዩ ወለደች እና ከዛም በኋላ ደግሞ እኔ ሃይማኖቴን አልለቅም ብላ ወደ ክርስቲያን ሆነች። ያ ልጁ የተወለደ ልጅ አባት ሙስሊም ነው። በህፃኑ ልጅ ዘካ ማውጣት ይችላል? አዎ መጀመሪያ አሻራድ ይዞ አብሮ ቆዩ። ከዛ ያው ታቃለ አይሮፓ ነው። ወደ ሃይማኖቴን እንፈልጋለሁ ብላ ወደ ክርስታን ሆነች። ልጁ ተወለደ መሬት ላይ ከተወለደ ደግሞ ጣር አርጓል፣ ምን አድርጓል፣ ስሙን ራሱ ሙስሊም አርጎ አወጣ። በዛኛ ልጅ ላይ በየአመቱ ዘካ ማውጣት ይችላል አባት አዎ ልጁ እስካሁን ሃይማኖቱ አልያዘም። ወደ አባት ነው ምንም አቅም ጻን ነው። ግን ደግሞ አባቱ ዘካ ማውጣት ይችላል በየአመቱ። ወደ አባቱ ነው ያልከው? አዎ ልጁ ሙስሊም ነው፣ እስካሁን አልተቀየረም። ገና ስምንት አመቱ ነው። አብሮ ያሉ ጊዜ ልጁ በስሙም ደግሞ ሙስሊም ነው። ያው እንትኑም ጣራ አርጎራ በዶክተር ጋር ስሙን በሙስሊም ነው የምጠራ ግን ሃይማኖቱን አለቀቀም እሱ ግን አባት ደግሞ ሙስሊምነት ይዟል ዘካ በየአመቱ መውጣት ይችላል ወይ ያወጣለት ወንድም ያወጣለት አንድ ልጨምር አንድ ጥያቄ ሀሰን ባላለዋ ማን ነው? ባለፈው የሆነ እንትን ቪዲዮ አይቼ ነበር እና ባለፈው፣ በበለጠ አልሐምዱሊላህ የተሟላ ዲን አላ ስለሰጠን በጣም እናመሰግነዋለን። በዛ ላይም ያንተ ደስ ያለኝ ነገር ማለት ነው፣ ኮሜንት ያንን የምትመልሱ መልስ በጣም በጣም ደስ የሚል መልስ ነው እና

ነውና አልሐምዱሊላህ። አንድ ጥያቄ ነበረኝ የሆነ መድኃኒት የሚወስደው መድኃኒት ነበርና ማታ ሱር በልቼ ረሳሁት። እዛን ተባላ ያንን መድኃኒት ወሰድኩት አዛሊ ከዛን ሲል ማለት ነው። ረመዳን ጠፋትኛል። አዛን ከማለት በፊት ነው ያወሰድከው? አዛን ከለ በኋላ ረስቼ ወዛን አለ ሊከ ዛን ሲወጣ በምንት መድኃኒቱን አስታወስኩት። ከዛ ትላንትና የማቋርጬው ነበር አማማኝ ስለዛ ዛሬም እንደዛ አመኛል ብዬ ወሰድኩት ዛን ሲል አድማሁ ሰራ ከዚህ በኋላ ላለው ወንድምሽ ከዚህ በኋላ ማ ቀደም ይወዛለሁ። አሁን የማታው ሸክ ፈጥሮብኝ ነው። አሁኑ አዛን እያለ ነው ወሰድከው መድኃኒቱን። አዛን ልክ ሲል በቃ አዛን ወጥተዋል፣ ወሰድኩት። በቃ እንደ ትላንትና መኛል ብዬ ትላንትናም፣ ረስ ቸኳሪ ጭው ነበር ዛሬ ሁለተኛ እንትና ዛን ልክ ዛን ሲል ሸይጣን እንትን አለኝ፣ አያስታወሰኝ በቃ ወስድኩት። በልካም ወንድ መሻ ይሁን አዛን እያለ ከሆነ ነቢያችን ስ ላ አዛን ሲል ማቆም እንዳለብን ተናግረዋል፣ ማቋረጥ እንዳለብን ተናግረዋል። አንተ ግን ይሄ ነገር አታውቅም፣ ያኔ ያልፍላል። ነገር ግን ከዚህ በኋላ ላለው እንዳተወቅ ከዚህ በኋላ ላለው አለም ሌላ ምግ ምናምን ማቃለው መድኒት ስለሆነ ትንሽ ምናልባት ሚለ ወስጥኩ እንጂ ይህንን አቃለው ግብ ከሆኑ ማሉ ነበር የማይሆነ መስክ ሲስም እኮ ያስፈጥራል። መድሃኒት መውሰድ ከኒና መውሰድ ያስፈጥራል። እና የአሞራ ይህ አሁን ከዚህ በኋላ ላይ ያለው እንትንበል አዛን እያለ ስለሆነ ይበላ ውድቅ ነው። ሊባላጭ ነው። ከዚህ በኋላ ላይ ያለው ማስተካከል ነው ያለበት። ቀድመ መጨረስ አለብህ። ሁሉ ለዛሬውን ያው ረመዳን መያዝ አለብኝ። ከረመዳን ውጭ ማለት ነው። ሰላሙ አሌኩም ሁሱ፣ ጥያቄ ነበረኝ። አንድ ጥያቄ ከአጋጣሚ ክርስቲያን ጓደኞች ነበሩኝ እና ከእነሱ ጋር በሃይማኖት ጉዳይ ላይ እየተከራከርን ነበር እና እኔ ክርስትናን እንደማልቀበል ማለት ውስጤ እንደማይቀበሉ ለማስረዳት ስሞክር ማለት ነው እና እኔ ክርስትናን እምነት ከምቀበል ወይም አይዲዮሎጂውን ከምቀበል እና ወይም ደግሞ ግዴታ ሌላ ነገር መከተል ካለብኝ ጊዜን አመልካለውኝ እንጂ ክርስትናን አልቀበልም ብዬ ተናገርኩ እና እንዴት ነው ይሄ ነገር ያከፍረኛል እንዴት ነው ጊዜም ባመልክ ይሻለኛል። ክርስትናን ከምቀበል ጊዜ ይቀለኛል፣ በጊዜ ባመልክ ይሻለኛል ብዬ ተናገርኩና እስትግፋር አድርጌ ያለሁ ነው። እኔ ያስፈልግም ውስጤን ለማይቀበለው ለማስረዳት ነው እና አይዲዮሎጂው ለእኔ ልክ አይደለም እና እንደውም እኔ ክርስትናን ተቀበይ ከምትሉኝ እኔ ጊዜም በመልክ ይሻለኛል ብዬ አልኩና፣ እንዴት ነው እስትኳር አድርግ ያለው ግን ውስጤ ትንሽ እንትን ስላለኝ ነው። ችለን አመሰግናለሁ በጣም ጉዙኝ ወአለይኩም ሰላም ወረህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? አንድ ጥያቄ ነበር የጓደኛ ጠይቅና ጓደኛ የባልታር ነበረች እና ኢትዮጵያ ከዛ በኋላ ባለመግባባት ተጣሉ። እሷ ዛ አረብ ሀገር ነው ያለችው። ከዛ በኋላ ፈታ ስትለው እስከዛሬ የሰራሽውን ታካፈይ ሺ ነው ምፈታሽ አለኝ አለች። እና የማካፈል ግዴታ አለብኝ ወይ አለች። መጠየቅም ግዴ ላይ ነው። ባለቤቷ ተጣልተው ነበር እና አልተግባቡም እና እሷ መለያየት ፈለገች። ፍታኝ ስትለው እስከ ዛሬ የሰራሽውን ቤትም ነበራት እና ያንን አካፍልኝ አላት። ያንን ካላካፈልሽኝ አልፈታሽም አምስት ሳንት ነው እንዳተካፍል

ምን ያክል ገንዘብ ያወጣል? ሊበላቸው ወርቅ ቤት ይህን ያክል ይለዋል። ያን ገንዘብ ለድሃ መስጠት ሰደጋ ይህን ያለባቸው። እሺ። ሌላ ደግሞ አጠገቤ ላይ የሆነች ልጅ አለች። መንዙማ አይፈቀድም ብለዋል። እሱ ስላት ትከራከረኛለች። ይፈቀዳል ብላ ትከፍታለች። አትክፈች ስላት ትከራከራለች። አይቻልም። መንዙማ የሚባል እንትን የለም በእስልምና ቁርአን እና ሀዲት አስተምሮ ነው ነብስ ላ ስለኝ ያስተማሩት። ያንንም እንደዚህ እንትን አይሉም ነበር ቁርአንና ሀዲትን ቃል በቃል ነበር ሰስት ላለፎ የነበሩት አላህ እንዲህ አለ መለክት የአላህ ቃል እንደዚህ ነው እያለ ይነግራሉ እንጂ ነብስ ላ ሌ ስለም እንደዚህ እየዘፈኑ መሽዳ እያሉ መንዝማ እያለ ምናምን አላስተባለሁ። ስህተት ነው። እሺ ሱ ጀዛከላሁ ኸይር ሁሌም ነው የምትከታተልህ። እሺ፣ እሱ ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ በረካቱ። እኔ ምለው እሱ አብዛኛውን ህይወት በጎዳና ላይን ያሳለፍኩት እና ታዋቂ ነኝ ወደ መርካቶ አካባቢ፣ ሙሳ ይባላለው። ሙሳ ሬድዋን። እና የካፊል ስጋ ምንም ምንም በቃ ሁሉን ነገር ስበላ ነው ያደኩት በጎዳና ላይ ሆኜ ማለት ነው። ይሰማል አይደል? ይሰማል አይደል? ል እና ሰላትም ያው በልጅነት በጣም ሰግድ ነበር፣ አሁን ላይ ብዙም አርለውም። እና ይህ ነገር እንደት ነው የምታሄድለኝ እስ እንዴት ነው የምታሄድልኝ ላይ አሁን በ ወደ ራሴ መመለስ ፈልጋለሁ። ያው ከእንደ አዲስ ራሱ ሻአዳ መያዝ ያለብኝ ይመስለኛል።

በኃጢአት ነፍስን ከበደለ በኋላ ራሱን ያስተካከለ ወደ አላህ ንስሐ ያደረገ የተመለሰ አላህ ንስሐውን ይቀበለዋል። እርሱ መሀሪና አዛኝ የሆነ አምላክ ነውና ይላል። ወንጀሌ በዛ ብሎ ሰውየው ተስፋ መቁረጥ የለበት። አላህ እዝነት ተስፋ ሰው እምነት አልባ ተነሳ ቦታች አለር እና ያ ነው እና ነቢያችን ስለ አላ ስብሐነ ወተዓላ በቁርአን ላይ ምን አለ?

ከዛ ብሎ ማለት የፀጉሩን ከፊሉን ልጨት አድርጎ የፀጉሩን ከፊሉን መተው ማለት ነው። ስለዚህ አንድ ሰው የሆነ የፀጉሩን ክፍል ልጭት አድርጎ የሆነውን ቤተው ይህ ነው የተከለከለው። ደረጃው ምንድን ነው ከተባለ፣ ምክሩህ አሉ ናውናዊ ምክሩህ ነው አሉ ምክሩህ ማለት የተጠላ ማለት ነው። ሰው ባያደርገው መልካም ነው። እንደዚ ሽሌላ ሌ ሰላ ሰላ ሰላ ሞኛል ታሰላሙ አሌይኩም ላቱላ ረካቱ እንዴት ነህ? እንዴት ናችሁ? 2600 ሰዎች ሁላችሁም ሰላም ብያለሁ። ክርስቲያኖችም ካላችሁ እንደ አጋጣሚ ፖስት ያደረኩት ቪዲዮ ነበር እና አንዴ ላስቸግራችሁ። በሰሞኑ ጉዳይ ዙሪያ ስለ ነቢያችን ማሐመድ አጠር ያለች ቪዲዮ ሰርች አለው ሶ ከቻላችሁ ሁላችሁም ገብታችሁ ኮፒ ሊንክ አድርጉ። ኦኬ ኮፒ ሊንክ አድርጉ እና በተለይ ደግሞ ሪፖስት አድርግታችሁ ነው እሺ። አካውንት ውስጥ ግቡ። መጨረሻ ላይ ፖስት ያደረኩትን ቪዲዮ ሁላችሁም እዚህ ውስጥ ያላችሁ